ካሚል አሚን ታቢት ስመጥር ነጋዴ ነው። ኑሮውን በውጭ ሀገር አድርጎ የከረመ ከዓመታት በኋላ ወደ አገሩ ሶሪያ የገባ ጥሩ አረበኛ ተናጋሪ፣ ሃይማኖተኛ፣ የገዢው ፓርቲ ቋሚ ደጋፊ፣ ሀገሩን ወዳድና የሹማምንቱ ምስጢረኛ ነው። የሶሪያ ሰዎች ከፕሬዚዳንቱ እስከ ተራው ዜጋ ስለ ካሚል የሚያውቁት እውነታ ይሄንን ነው። እስራኤል ስለ ካሚል የምታውቀው ግን ፈጽሞ ሌላ ነበር። ስሙ እንኳን ኤሊ ከሆን እንጂ ካሚል አልነበረም ጽዮናዊ እንጂ አረብም አልነበረም። ሰላይ እንጂ ነጋዴም አልነበረም። ታዲያ የሶሪያ ሕዝብ ከትንሽ እስከ ትልቅ እንዴት ተሸወዱለት? ሰውየው ታምረኛ ነው። ዓለማችን እስከ ዛሬ ድረስ ከፈጠረቻቸው የደህንነት ሰዎች የእሱን ያክል ደፋር ጀብደኛና ጥራቱን የጠበቀ ሰላይ አጋጥሟት አያቅም። በሚገርም ሁኔታ ሊሰልልባት በሄደባት ሀገር ለሚኒስቴርነት ማዕረግ ታጭቷል። የአገሪቱ ፕሬዝዳንትም ጥብቅ ሚስጥረኛ ሆኗል። የጦር ጄኔራሎችን ሲደብራቸው አይምሯቸው ሲዝልና ስራ ሲጫጫናቸው ሀሳባቸውን ለመተንፈስ የሚሮጡት ወደ እሱ ቤት ነው። የጠላቱ ሀገር የምትመካባቸውን ምሽጎች እየዞረ ጎብኝቷል። የጦሩን እቅድም በሚገባ እያደመጠ ለሀገሩ በቀን ሁለቴ መረጃን ያስተላልፋል። በጣም የሚገርመው ደግሞ በጠላት ሀገር ብሔራዊ ሬዲዮ ጣቢያ ላይ መረጃ አቅራቢ ሆኖ ሰርቷል። የጥጋቡ ጥጋብ ታዲያ ለሀገሩ ደህንነት ቢሮ መረጃውን የሚያስተላልፈው በቀጥታ የሬዲዮ ስርጭት ሳይቀር ነው። ይሄም ሰው ጀብደኛውና ዝነኛው ሰላይ ኤሊ ኮሆን ይባላል። ስለ እሱም ብዙ ነገር ተብሏል። ብዙ ፊልም፣ ብዙ መጽሐፍቶች ተጽፈዋል። ነገር ግን ዛሬ የምነግራችሁ ብዙ የተባለለት ታሪኩን ሳይሆን አሳዛኝ የመጨረሻዎቹ ሰዓታትን ነው። እንዴት ተያዘ? ምንስ ተፈረደበት? ሰላይ መሆኑ ሲታወቅ ያመኑት ወዳጆቹስ ምን አሉ? ሰላይ መሆኑን ፕሬዚዳንት ወዳጁ ያወቀለት ምን ተፈጠረ? በሶሪያ ደማስቆ ውስጥ ሆኖ ሲሰልል የነበረውን አደገኛ ሰው የሶሪያ ከፍተኛ ባለስልጣኖች እጅግ ደነገጡበት። ካሚልን በየግብዣውና በየቦታው ያናገሩት ሁሉ ራሳቸውን በራሳቸው መጠየቅ ጀመሩ። ይሁንና እንደ ካሚል ላሚን ያለ የሶሪያን አስተዳደር የሚደግፍ ለሚኒስትር ማዕረግነት የታጨ የባዝ መንግስታዊ አመራር ሙሉ ደጋፊ፣ የሶሪያን ህዝብ ከልቡ የሚያፈቅር የታወቀና የተከበረ ባለጸጋ ለመረረች ጠላታቸው ለእስራኤልና ለጽዮናውያን ሰላይ ሆኖ ያገለግላል ብሎ የሚያምን ሰው ጠፋ። ያለ ፍራቻና ያለ ጥላቻ ካሚልን በተቻለ መጠን እውነተኛ ታሪኩን እንዲገልጽላቸው አድርጉ የሚል ትዕዛዝ ለሶሪያ ፖሊስ ወንጀለኛ ምርመራ ክፍል ተላለፈ። ደብዳቤውም የተፈረመው የካሚል የልብ ወዳጅ የነበረው የሶሪያው ሪፐብሊክ ፕሬዝዳንት በኤል ሀፊዝ ነበር። ሁኔታው በመሪዎች መካከል የእርስ በርስ ችግር ስላስከተለ ኤል ሀፊዝ ራሱ ካሚልን አነጋግሮ እውነታውን ለማወቅ ቸኮለ። ካሚል ከፍተኛ በሆነ ጥንቃቄ ታስሮ ወደሚጠበቅበት የጦር ሰፈር ሄደ። ከዛም ወደ እስር ቤቱ ገብቶ ከካሚል ጋር ለአንድ ሰዓት ያክል ተነጋግሮ ሲወጣ ድንጋጤና የአእምሮ ሰቀቀን ይታይበት ጀመር። ምን ነው? ምን ነገር ተገኘ? አለ ኮሎኔሉ። በጭራሽ የማይታመን ነገር ነው። ካሚል ሌላው ቀርቶ እስላም እንኳን አይደለም። ስለ ሃይማኖት ጠይቄው ነበረ፣ በጭራሽ እስላም አለመሆኑንም ተረዳሁ። የቁራንን የመጀመሪያውን ምዕራፍ እንኳን እንዲጠቅስልኝ ጠይቄው ነበረ፣ ሁለት አረፍተ ነገሮችን ብቻ ጠርቶ ዝም አለ። ጸሎት ካደረገ ብዙ አመታትን ስላስቆጠረ መርሳቱን ነግሮኝ ይቅርታ ጠየቀኝ። ስለዚህ ይሁዳዊ መሆኑን ተረዳሁ፣ አለ ኤል ሃፊዝ። ይሁዳዊ ብሎ ኮሎኔሉ ጮኸ። ባይደንቅህ ምናልባትም እኮ ከእስራኤል የመጣ እስራኤላዊ ሊሆን ይችላል፣ አለ ኤል ሃፊዝ በፍርሃትና በጥርጣሬ። በአላህ እርዳታ ከአምስት ሰዓት በኋላ ይህ ሰው ማን እንደሆነና ምን እንደሰራ ነግርሃለሁ፣ አለ ኮሎኔሉ። ይህም ንግግር በፕሬዚዳንቱና በደህንነት መረጃ ኃላፊው መሀል የተደረገ ንግግር ነው። በጣም የሚገርመው ደግሞ ሁለቱም ሰዎች የሰላዩ ወዳጁና ሚስጥረኛውም ነበሩ። ካሚል የተያዘበት ቅጽበት። የሆነ ሆኖ እችን እንደተስቦ በሽታ የምታስፈራ እስራኤል የምትባል ሀገር ለማበሳጨት አደጋን የሚጥሉ ሰዎች እየተላኩ እንዲያሰቃዩዋት መወሰን ይገባል አለ ካሚልም መስማማቱን አንገቱን ጎንበስ በማድረግ ገለጸለት ሳሊም ንግግሩን በመቀጠል እንዲህ አለ። ወደ እስራኤል እየገቡ አደጋን የሚጥሉ ከሶሪያና ከጋዛ ወጣቶች መካከል እየተመለመሉ ይሰለጥናሉ። ስለ ዘመናዊ ውጊያም ትምህርት ይሰጣቸዋል። አስተማሪዎቻቸውን ነፃነትን እስኪያገኙ ፈረንሳውያኖችን ሲያሰቃዩ የነበሩት ዝነኛዎቹ አልጄሪያውያኖች ይሆናሉ። ካሚልም ይችን አዲስ ወሬ ለማስተላለፍ በሀሳቡ እየቸኮለ ፈገግታውንም ሳይቆጥብ ጩኸቱንና ስሜቱንም ያነሳሳው ምክንያት ይህ መሆኑ ነው አለ። እርሱ እንኳን ይህ ብቻ አይደለም፣ ከዚህ የተለየ ብዙ ነገር አለ። ሁሉንም ዝርግፍ አድርጌ እንዳላጫውትህ ደግሞ እፈራለሁ አለ ሳሊ። ካሚልም ለጥቂት ሰዓቶች ብቻውን ሆኖ ከሀሳቡ ጋር ይታገል ጀመር። ብዙ ጊዜውን የሚያገኘውን ምስጢር በቀን ሁለቴ ወደ ቴልአቪቭ ያስተላልፍ ነበር። የሚፈልጋቸውን ደግሞ ዋና ዋና ወሬዎች እንዴት እንደሚለቅማቸው በሚገባ ያውቃል። ኮሎኔል ሳሌ የነገረውን ወሬ ግን ገና በአእምሮ አላሰላሰለውም። ቢሆንም በማግስቱ ጠዋት አለቆቹ ወሬውን እንዲያውቁት ለማድረግ አስቦበት ነበር። ጠዋትም ሁለት ሰዓት ከመሙላቱ ቀደም ብሎ ተሸፍና የነበረችውን ሬዲዮ መገላለጥና ማሰናዳት ጀመረ። የሬዲዮ መስመርም እንደተስተካከለ ስለነበረ ቴላቪቭ ጋር የመጀመሪያውን ግንኙነት ሞከረ። ማታም ኮሎኔሉ እንዳስታወቀው የፓሌስቲን ነፃ አውጪ ጓዶችን አቋቁሞ እስራኤሎችን ለማስቸገር የሶሪያ መኮንኖች ማሰባቸውን አስተላለፈ። እምነቱንም የአረብን አንድነት ለማጥበቅና በአልጀሪያ የተሰራበትን እቅድ ለመፈጸም እንደታሰበበት ገለጸ። ወዲያውኑ መልእክቱን በትክክል እንደተቀበሉ እንዲያረጋግጡለት መልስ ሲጠባበቅ ጀመር። ነገር ግን ሲንጫጫ በነበረው ሬዲዮ አማካኝነት መልስ ከማግኘቱ በፊት የቤቱ በር ሲሰበር ሰማ። ከመቀመጫውም ፈጥኖ በመነሳት ሬዲዮኑን መሸፋፈንና መደባበቅ ጀመረ። ነገር ግን በበሩ ፊት ለፊት ተሰልፈውና መሳሪያቸውን አነጣጥረው የመጡት የሶሪያ የመረጃ ክፍል ሰራተኞች ጊዜ አልሰጡትም ነበረ። እንዳትንቀሳቀስ አለ አንደኛው። ወዲያውም የውትድርና ልብስ የለበሰ ሰው ወደሱ ተጠጋው። የሶሪያ የደህንነት ክፍል ኃላፊውን በካሚልጅ የሚገኘውን ሬዲዮ ያዘና ፈገግ አለ። የብቀላ ፈገግታ ነበር። ምንም እንኳን ሁኔታዎችን ከፈጸመው ተግባር ጋር አመዛዝኖ ጥፋቱን በልቡ ቢያውቀውም በግልጽ ላለማመን ግን ክርክሩን ኤሊ ቀጠለ። መኳንንቶች፣ ምናልባት ተሳስታችሁ እንዳይሆኑ እኔ ከአርጀንቲና የመጣሁ አረብ ነኝ፣ አለ። እባክ ይሄን ምክንያት ብለህ አትንገረን፣ ጠቅላላ ታሪክህንም ደርሰንበታል። አሁን እውነተኛውን ስምህን ንገረን፣ አለ ኮሎኔሉ በችኮላ አያይዞም፣ ግድ የለም በጥቂት ሰዓት ውስጥ ማ እዚህ ሶሪያ ውስጥም ምን እንደምሰራ አርጣርተን ማወቅ እንችላለን። ብቻውን ቅደም አለው ቆጣ ብሎ። እጆቹንም ታሰሩ፣ መሳሪያ የደቀኑ ወታደሮችን በስተኋላው ቆሙ። ኮሎኔሉ ወደ ጠረምጴዛው በመሄድም የዛን ሁለት ጠዋት ከቴልቪቭ የተላለፈለትንም መልእክት አገኙት። መልእክቱም ቴልቪቭ ተጨማሪ ማብራሪያ ስለ ጉዳዩን ፈልጋለን ይል ነበር። ሬዲዮኗን እያገላበጠ እችን የምታክል ትንሽ ነገር ቴል አቪቭ ትደርሳለች ብሎ ማን ያስባል? አለ ስምህ ማንም ይሁን ማንም ብቻው የእስራኤላውያን ሰላይ መሆንህ ጥርጥር የለውም። አለ ካሚል። ከከፍተኛ ባለስልጣኖች ጋር የነበረው ንግግር ደግሞ ለመርማሪው ኮሎኔል ግራ የሚያጋባ ነገር ሆነበት። አይኖቹን በርበሬ መሰሉ፣ አንደበቱም እየተሳሰረ አስቸገረው። አንተ ቆሻሻ ውሻ ትገደላለህ! እውነቱን አሁኑኑ ንገረን። ማን ነው የሚረዳህ? ሌሎቹ ሰላዮች እነማን ናቸው? አለ መርማሪው በከፍተኛ ድምፅ። ከሚልም ማንም የሚረዳኝ የለም፣ በደማስቆ የሚኖርም እስራኤላዊ ሰላይ አላውቅም፣ በሬዲዮኑ አማካኝነትም ሁሉንም ራሴ ነው የሰራሁት አለ በሰለለ ድምፅ። በመካከሉም አንድ የመረጃ ሰራተኛ ወደ ክፍሉ ገባና በሳሙና ማስቀመጫ ውስጥ ያገኘውን ዕቃ ላለቃው ሰጠው። ይሄው ጌታዬ፣ በዚህ ውስጥ ፈንጅና መርዝ አግኝተናል ብሎ ላለቃው ሰጠው። አሁን በመያዛችን እድለኞች ነን። አመፅ ያዘለ ተግባር በመካከላችን ሊፈጽምብን ነበር ማለት ነው አለ መርማሪው። ካሚልም ስህተት ነው ደማስቆ ውስጥ አመፅም ሆነ ሽብር ለማድረግ አስቤ አላቅም። እነዚህን መሳሪያዎች ከተያዝኩኝ በክፍሌ ውስጥ ያለውን መረጃ እንዳጠፋበት የያዝኳቸው ናቸው አለ። የጸጥታ ሰራተኞችም የካሚልም ቤት በጥንቃቄ በመፈተሻቸው አንድ ሌላ ተጨማሪ መረጃ ማስተላለፊያ ሬዲዮ አገኙ። መርማሪው ጥቂት ቁጭ ብሎ ካሰበ በኋላ ወዲያውኑ የካሚልን እጆች ያስፈታለት። ከደቂቃዎች ዝምታ በኋላም አዳምጠኝ ካሚል፣ ከዚህ ቤት በቀን እየጎተትን ብንወስድህ ወሬው ሀገሩን ያዳርሰዋል። ስለዚህ ሲመሽ ብናደርገው ይሻላል። እስከዛ ድረስም ጥያቄና መልሱን ልናደርግ እንችላለን አለው። ታሪኩን ከወደዳችሁትና ቀጣይ ክፍል እንድሰራላችሁ ከፈለጋችሁ ሰብስክራይብ፣ ሼር፣ ኮመንት በማድረግ ቤተሰብ ሁኑ።